ሁማን ራይትስ ዎች በትግራይ ዳግም ጦርነት እንዳይቀሰቀስ ለመከላከል ተጽዕኖ ፈጣሪ ሀገራት ጥረት እንዲያደርጉ በወጣው ማሳሰቢያ ጥሪ ያደረገ። የህዝብ ተወካዮች ምክር ቤት አዲሱ የመንግስት ሰራተኞች የደሞዝ ጭማሪ በሁሉም ክልሎች በወቅቱ ለምን ተፈፃሚ መሆን እንዳልቻለ የፌዴራል ሲቪል ሰርቪስን ማብራሪያ እንዲሰጥ መጠየቁ ተሰማ። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱን በግልጽ አሳይቷል በማለት ከሰሱ። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። አበይት መረጃዎችን በማስቀደም ጀመርን። ሰናይ ቆይታ። ሁመን ራይትስ ዎች በትግራይ ዳግም ጦርነት እንዳይቀሰቀስ ለመከላከል ተጽዕኖ ፈጣሪ ሀገራት ጥረት እንዲያደርጉ ባወጣው ማሳሰቢያ ጥሪ አድርጓል። በትግራይ ዳግም ግጭት የማገርሸቱ ነገር ከምንጊዜውም በላይ ከፍተኛ መሆኑን የገለጸው ድርጅቱ የዲፕሎማሲና ውጥረት ማብረጃው ትክክለኛ ጊዜ አሁን ነው ብሏል። ድርጅቱ የፕሪቶሪያው የግጭት ማቆም ስምምነት አስማሚ የሆኑት አፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካ እና አሜሪካ በሲቪሎች ላይ የሚፈጸሙ የመብት ጥሰቶችን ጨምሮ በትግራይ ተጨማሪ የሰብአዊ መብት ጥሰቶች እንዳይደርሱ በአፋጣኝ መንቀሳቀስ እንዳለባቸውም አሳስቧል። ሂውማን ራይትስ ዎች በአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት እየተጣሰ መሆኑን በይፋ መግለጽ እንዳለበትም ገልጿል። የተባበሩት መንግስታት ድርጅት በኢትዮጵያ መንግስት ተጽዕኖ ዓለም አቀፉ የሰብአዊ መብት ጥሰት መርማሪ ኮሚሽን የጊዜ ቆይታ እንዲያበቃ በማድረግ መንግስት ጥሰቶችን በራሱ የፍትህ ስርዓት እንዲያይ ከሁለት ዓመት በፊት ወስኖ ነበር ያለው ድርጅቱ፣ የኢትዮጵያ መንግስት በጦርነቱ በደረሱ ጥሰቶች ላይ የጀመረው የፍትህ ሂደት ግን ወደፊት ሊራመድ አልቻለም ብሏል። የብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ ምርጫ ቦርድ ዘንድሮ ለሚያካሂደው ሰባተኛ አገር አቀፍ ምርጫ የድምፅ ሰጪዎችን ምዝገባ በዲጂታል ቴክኖሎጂ አማካኝነት እንደሚያካሂድ በምርጫው ዝግጅት ዙሪያ ከዓለም አቀፍ አጋሮች ተወካዮች ጋር ባደረጉት ምክክር ላይ አስታውቀዋል። ኢትዮጵያ የዲጂታል የመራጮች ምዝገባ ስታካሂድ የዘንድሮ የመጀመሪያዋ እንደሚሆን የጠቀሱት ሜላት ወርቅ በዲጂታል ቴክኖሎጂ የሚሰሩ የምርጫ ጣቢያዎች በተለያዩ የሀገሪቱ ክፍሎች የሚመረጡት አስተማማኝ የኢንተርኔትና የኤሌክትሪክ አገልግሎት እንዲሁም በበቂ ሁኔታ የሰለጠኑ ሰራተኞች መኖራቸውን መሰረት በማድረግ እንደሚሆንም ጠቁመዋል። የቦርዱ ዲጂታል ቴክኖሎጂ ደህንነቱ አስተማማኝ ስለመሆኑ ከምክክሩ ተሳታፊዎች ለተነሳው ጥያቄም ቴክኖሎጂው ደህንነቱ በገለልተኛ አካል ተሞክሮ የበይነ መረብ ጥቃትን መቋቋም እንደሚችል ማረጋገጫ ማግኘቱን እና የድምፅ ሰጪዎች መረጃም በአግባቡ የተጠበቀ እንደሚሆን ሜላት ወርቅ ምላሽ ሰጥተዋል። ሜላት ወርቅ ምርጫ ቦርድ ከውጭ ጉዳይ ሚኒስቴር ጋር በመተባበር ምርጫውን መታዘብ የሚፈልጉ የውጭ ታዛቢዎችን እንደሚጋብዝም ጠቁመዋል። የህዝብ ተወካዮች ምክር ቤት አዲሱ የመንግስት ሰራተኞች የደሞዝ ጭማሪ በሁሉም ክልሎች በወቅቱ ለምን ተፈፃሚ መሆን እንዳልቻለ የፌዴራል ሲቪል ሰርቪስ ኮሚሽን ማብራሪያ እንዲሰጥ መጠየቁ ተሰምቷል። በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ መንግስት ተጨማሪው ደሞዝ እስከ ጥቅምት ወር አጋማሽ ለሰራተኞች እንዲከፍል ውሳኔ ቢያሳልፍም እስካሁን የደሞዝ ማሻሻያው ተግባራዊ ያልተደረገባቸው አካባቢዎች አሉ ማለቱ ተዘግቧል። ለምክር ቤቱ አባላት ጥያቄ ምላሽ የሰጡት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ጌታቸው ጀንበር በጭማሪው የደሞዝ ክፍያ አተገባበር ዙሪያ ለተፈጠሩ ችግሮች የክልል መንግስታትን ተጠያቂ ማድረጋቸውን ዘገባው ጠቅሷል። ፌዴራል መንግስቱ የደሞዝ ማሻሻያውን የሰራው ቀድሞ በነበረውና የክልል መንግስታት በሰጡት መረጃ መሰረት መሆኑን ተናግረዋል ተብሏል። የደሞዝ ማሻሻያው አተገባበር በስፋት ችግር የገጠመው በቀድሞ ደቡብ ክልል ስር በነበሩ አዳዲስ ክልሎች እንደሆነ ምክትል ኮሚሽነሩ መናገራቸውንም ዘገባው አመላክቷል። ኮሚሽኑ በሰራተኞች ቁጥር መዛባት ሳቢያ ክልሎች የደሞዝ ማሻሻያውን በዘንድሮ ዓመት ሙሉ በሙሉ ለመክፈል የበጀት እጥረት ካጋጠማቸው ተጨማሪውን የደሞዝ ወጪ ራሳቸው እንዲሸፍኑ ከጥቂት ሳምንታት በፊት ማሳሰቢያ መሰጠቱ አይዘነጋም። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነፃነት የመቀልበስ ፍላጎቱን በግልጽ አሳይቷል በማለት ከሰዋል። የማነ ባለፉት ሁለት ዓመታት በኢትዮጵያና ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ የሚገኘው ብልጽግና ፓርቲ ብቻ ነው ብለዋል። ለዚህ ችግር መፍትሄው በቅልቦና ዓለም አቀፍ ሕግንና የጎረቤትን የግዛት አንድነትና ሉዓላዊነትን ማክበር እንደሆነም የማነ ገልጸዋል። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ ከሰባት ዓመታት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ አገራት መካከል ግጭት ማብቃቱን የሚያበስር ነበር ያሉት የማነ ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተስፋፊነት ፖሊሲን በመከተል ስምምነቱን በቀጠናው ሊያሰፍነው የነበረውን ቀጠናዊ መረጋጋትና ትብብር አክሽፎታል በማለት ወቅሰዋል። የማን አያይዘውም የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሀን አማካኝነት የሚያደርገውን ዘመቻ ተጠናክሮ ቀጥሏልም ብለዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ የመማሪያ መጽሐፍትን የሚያትም ድርጅት በሽርክና ሊያቋቁም ነው። ባለፉት ሁለት ዓመታት ከ16 ቢሊዮን ብር በላይ ለመጽሐፍት ህትመት ወጪ ተደርጓል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከጃፓኑ ቶፓን ግራቪቲ ጋር ተጨማሪ ሽርክና በመፍጠርም የመማሪያ መጽሐፍት በሀገር ውስጥ የሚያትም ኩባንያ ሊያቋቁም ነው ተብሏል። ሪፖርተር ከኢትዮጵያ ኢንቨስትመንት ሆልዲንግስ ምንጮች ያገኘው መረጃ እንደሚያሳየው የመማሪያ መጽሐፍትን በሀገር ውስጥ የሚያትም ድርጅት ከጃፓኑ ቶፓን ግራቪቲ ጋር በሽርክና ለማቋቋም ሲካሄድ የቆየው ውይይት ወደ መጠናቀቅ ተቃርቧል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከኩባንያው ጋር ያደረገውን ውይይትና ስምምነት በመጪዎቹ ጥቂት ቀናት ለቦርድ አቅርቦ እንደሚያጸድቅም ምንጮች ገልጸዋል። እስካሁን በተደረገው ውይይት የኢትዮጵያ ኢንቨስትመንት ሆልዲንግስ ከቶፓን ግራቪቲ ጋር በሽርክና በሚያቋቁመው ማተሚያ ድርጅት ላይ የ49 በመቶ ድርሻ እንደሚኖረው፣ ቶፓን ግራቪቲ ደግሞ የ51 በመቶ ድርሻ እንደሚይዝ ስምምነት ላይ መድረሱን ምንጮች አክለዋል። የኢንቨስትመንት ሆልዲንግስ በሚቋቋመው ማተሚያ ድርጅት ላይ የሚኖረውን ድርሻ እንዴት እንደሚከፈል መወሰን ከኢንቨስትመንት ሆልዲንግስ ቦርድ እንደሚጠበቅ ምንጮቹ ጨምረው ገልጸዋል። የኬንያ ከፍተኛ ፍርድ ቤት የአገሪቱ መንግስት አዲስ ጥገኝነት የሚጠይቁ ኢትዮጵያውያንና ኤርትራውያን ስደተኞችን በስደተኝነት መመዝገብ ለማቆም ባለፈው ዓመት ሐምሌ የወሰነው ውሳኔ አርብ በሰጠው ትዕዛዝ እንዳገደ ተሰምቷል። ከፍተኛው ፍርድ ቤት የአገሪቱን መንግስት ውሳኔ ያገደው ውሳኔው የአገሪቱን ሕጎች የሚጥስ፣ አገሪቱ ግዴታ ከገባችባቸው ቀጠናዊና ዓለም አቀፋዊ ሕግጋት ጋር የሚቃረን እንዲሁም በጥገኝነት ጠያቂዎች መካከል አድሏዊነትን የሚፈጥር ውሳኔ እንደሆነ በመግለጽ ነው። ፍርድ ቤቱ ውሳኔውን ያገደው የአገሪቱ የሰብአዊ መብት ተሟጋች ድርጅቶችና ሕግ ተቋማት የኬንያ መንግስት ከሁለቱ ሀገራት ወደ አገሪቱ ገብተው ጥገኝነት የሚጠይቁ ስደተኞችን መመዝገብ ማቆሙን በመቃወም የመሰረቱትን ክስ ከመረመረ በኋላ ነው። በሌላ በኩል የኬንያ የውጭ ጉዳይ ሚኒስትር ሙሳሊያ ሙዳቪዲ ሀገራቸው ወደብ አልባ የሆኑት ኡጋንዳ፣ ደቡብ ሱዳን፣ ሩዋንዳ እና ብሩንዲ የባህር በር እንዲያገኙ የማድረግ ግዴታ እንዳለባት ረቡዕ ዕለት ለአገራቸው ፓርላማ በሰጡት ማብራሪያ ላይ ገልጸዋል። የአፍሪካ ህብረት ቻርተርን ጨምሮ ወደ ባልባ ሀገራትን የሚመለከቱ ዓለም አቀፍ ቀጠናዊ ህግጋት ግዴታዎች አሉ ያሉት ሙዳቫዲ ኬንያ ለወደ ባልባ ሀገራት ያሉባትን ግዴታዎች እንደማትቀይር ማረጋገጫም ሰጥተዋል። ኬንያ በባህር በር ሳቢያ ከኡጋንዳ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላትና በሁለቱ ሀገራት መካከል ወታደራዊ ውጥረት እንደሌለም ሙዳቪዲ ተናግረዋል ሙዳቪዲ ይህን ያሉት አንድ የፓርላማ አባል ኡጋንዳ በደቡብ ሱዳን በሩዋንዳ በዲሞክራሲያዊት ኮንጎ፣ ሶማሊያ እና ብሩንዲ ነበራት ካሉት የወታደራዊ ጀብደኝነት ታሪክ አንጻር የህንዱ ቅያኖስን በኃይል ለመቆጣጠር እንደምትፈልግ በቅርቡ ለገለጸችው አቋሟ ኬንያ ምን እርምጃዎችን እየወሰደች ነው? በማለት ለተጠየቁት ጥያቄ በሰጡት ምላሽ ነው። ሳውዲ የሪል ስቴት ገበያን ለውጭ ዜጎች ከፈተች። ከመጪው የፈረንጆቹ 26 ጃንዋሪ ጀምሮ ሳውዲ አረቢያ የውጭ ዜጎች በግዛቷ ውስጥ ቤቶችን መሬትና እርሻዎችን እንዲገዙ በይፋ መፍቀዷ ተዘግቧል። ይህም በሀገሪቱ የሪል ስቴት ፖሊሲ ውስጥ ከተደረጉት ትላልቅ ለውጦች አንዱ ነው ተብሏል። ይሁን እንጂ መካና መዲና አሁንም ለሌሎች የተከለከሉ ናቸው። በሁለቱ ቅዱስ ከተሞች ህብረት እንዲኖራቸው የሚፈቀድላቸው ሙስሊሞች ብቻ መሆኑን ዘገባው አመላክቷል። የእስልምናን ቅዱስ ስፍራዎች ቅድስና በመጠበቅ ዓለም አቀፍ ኢንቨስትመንት ወደ ሀገሪቱ ለመሳብ ትልቅ እርምጃ ነው ተብሏል። አድማጮች ከኢትዮ ሪፖርት ለሰዓቱ ያዝናቸው መረጃዎችን አበቀን። በቀጣይ በሌሎች መረጃዎች እስከምንገናኝ ጤና